ሰላም ጠናስጥልን ተመልካቾቻችን፣ የመስከረም 292018 ዓመተ ምህረት የለተ ሐሙስ ዜናዎችን ወደ እናንተ ናሁ ቴሌቪዥን የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው። ረዴት ጌታቸው ነኝ። አብራችሁም ቆየ። አርስተ ዜና፣ የአዳዲስ ክልሎች የበጀት ድልድል የፍትሐዊነት ጥያቄ ተነሳበት። የቀይ ባህር ውጥረት በተካረረበት በዚህ ወቅት ኤርትራ ለጦርነት እየተዘጋጀች ነው ስትል ኢትዮጵያ መክሰሷ ተሰማ። ወደ ውጭ ስናልፍ እስራኤልና ሐማስ በጋዛ የሰላም እቅድ የመጀመሪያ ምዕራፍ ላይ መፈራረማቸውን ትራምፕ ገለጹ። ወደ ቀዳሚ ዜናችን እንለፍ። የቀይ ባህር ውጥረት በተካረረበት በዚህ ወቅት ኤርትራ ለጦርነት እየተዘጋጀች ነው ስትል ኢትዮጵያ መክሰሷ ተሰማ። የኢትዮጵያ መንግስት ኤርትራን ከተቃዋሚ ቡድን ጋር በመመሳጠር ጦርነት ልትጀምር ተዘጋጅታለች ሲል ለመንግስታቱ ድርጅት ከሷል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትና ሀዋት ኢትዮጵያ ላይ ጦርነት ሊከፍቱ ጥምረት ፈጥረዋል በማለት በአሳለፍነው መስከረም 22 ቀን 2018 ዓ ም ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ መክሰሳቸውን ቢቢሲ ዘግቧል። የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በላኩት ደብዳቤ ላይ ይህ ትብብር ባለፉት ጥቂት ወራት ውስጥ በይበልጥ ግልጽ እየሆነ መጥቷል ሲሉ አስጠንቅቀዋል። የፋኖ ታጣቂዎች በቅርቡ ወልዲያን ለመቆጣጠር በከፈቱት ውጊያ የኤርትራና የሀዋት ኃይሎች መሳተፋቸውን የውጭ ጉዳይ ሚኒስትሩ በደብዳቤያቸው መግለጻቸውን በርካታ ዓለም አቀፍ መገናኛ ብዙኃን ዘግበውታል። ሚኒስትሩ በደብዳቤያቸው ዓለም አቀፉ ማህበረሰብ ኤርትራ ቀጥተኛና ቀጥተኛ ካልሆኑ የጠብ አጫሪነት ድርጊቶቿ እንድትቆጠብና የኢትዮጵያን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲያደርግም ጠይቋል። ይሁን እንጂ ይህንን መረጃ በሚመለከት ስማቸው የተነሳው የኤርትራ መንግስትም ሆነ የህወሓት ኃይሎች በጉዳዩ ላይ ይህንን ዘገባ እስካጠናከርንበት ጊዜ ድረስ የሰጡት አስተያየትም ሆነ ማስተባበያ የለም። ኤርትራ በደብዳቤው ላይ እስካሁን የተናገረችው ነገር ባይኖርም የኢፌድሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የጻፉት ደብዳቤ ከቅርብ ወራት ወዲህ ከኢትዮጵያ ጋር ያላት ግንኙነት እየሻከረ ለመምጣቱ ማሳያ ነው ተብሏል። የፈረንሳዩ የዜና ወኪል ኤኤፍፒ በአሰራጨው ዘገባ ላይ ኤርትራ የህዝባዊ ወያነ ሀርነት ትግራይ ህወሓት ቡድን እንዲሁም በአማራ ክልል የሚንቀሳቀሱ ታጣቂዎችን በገንዘብ እየረዳች እያስታጠቀችና እየደገፈች ነው ሲሉ የውጭ ጉዳይ ሚኒስትሩ በደብዳቤያቸው ላይ መጻፋቸውን አስነብበዋል። ሁለቱ ጎረቤት ሀገራት ኢትዮጵያና ኤርትራ የድንበር ከተማ የሆነችውን ባድመን ለመቆጣጠር ሲፋለሙ በ10 ሺዎች የሚቆጠሩ ዜጎችን ህይወት መቅጠፏ አይዘነጋም። በ2010 ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ከኤርትራው ፕሬዚዳንት ኢሳያስ አፈወርቄ ጋር ጠንካራ ህብረት በመፍጠር ውጥረቱን ቀንሰውት የነበረ ቢሆን በመካከላቸው ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ መምጣቱ ይገለጻል። የአዳዲስ ክልሎች የበጀት ድልድል የፍትሐዊነት ጥያቄ ተነሳበት። ይህ ጥያቄ የተነሳው የ2017 ዓ ም አፈጻጸም ሪፖርትና የ2018 ዓ ም የፌዴሬሽን ምክር ቤት የስራ እቅድ ለምክር ቤቱ በቀረበበት ወቅት ነው። በዚህም ጊዜ አዳዲስ ክልሎች በስራ ላይ ባለው የበጀት ድልድል ቀመር ተጎጂ እየሆኑ ነው በሚል አንዳንድ የምክር ቤት አባላት ጥያቄ አንስተዋል። ሀብታም አያሌው ተጨማሪ አላት የፌዴሬሽን ምክር ቤት የድጎማ በጀት እና የጋራ ገቢዎች ጉዳዮች ቋሚ ኮሚቴ ሪፖርት ለምክር ቤቱ ያቀረበ ሲሆን የአዳዲስ ክልሎች በጀት ድልድል ፍትሐዊነት ጥያቄ አስነስቷል። የ2017 ዓ ምት አፈጻጸም ሪፖርት እና የ2018 ዓ ምት የፌዴሬሽን ምክር ቤት የስራ እቅድ ለምክር ቤቱ ሲቀርብ አዳዲስ ክልሎች በስራ ላይ ባለው የበጀት ድልድል ቀመር ተጎጂ እየሆኑ ነው በሚል በአንዳንድ የምክር ቤት አባላት ዘንድ ጥያቄ ተነስቶበታል። ቋሚ ኮሚቴው ባቀረበው የአፈጻጸም የእቅድ ሪፖርት ላይ ጥያቄ ያነሳው የምክር ቤት አባላት ፍትሀ የበጅ ድልድል የሚያሰፍን አዲስ ድቆማ በጅ ድልድል ቀመር በስራ ላይ ላማዋል አስፈላጊ መሆኑም አያይዘው ገልጸዋል። ማክሰኛው መስከረም 27 ቀን 2018 ዓም በባሎ ፌዴሬሽን ምክር ቤት ስድስተኛ የስራ ዘመን አምስተኛ ዓመት አንደኛ መደበኛ ስብሰባ ለክልሎች የሚከፋፈለው በጀት አንዱ መከራከሪያ አጀንዳ ሆኖ ውሏል። አዳዲስ ክልሎችም አሁን በሚሰራበት የበጀት ቀመር በፍትሀዊነት የጠቀሙ አይደለም ከሚለው በተጨማሪ የፌዴራል የመሰረተ ልማት ግንባታዎች ፍትሀዊ ተደራሽነትና መጓተትም ጉዳዩ በአባላቱ ዘንድ ጥያቄን አስነስተዋል። በጀትን በተመለከተ የምክር ቤቱ አባላትም ለቋሚ ኮሚቴ ባነሷቸው ጥያቄዎች ይዘጋጃል የተባለው አዲስ ቀመር ለምን ዘገየ? የበጀት ቀመር ዝግጅት ላይ ክልሎች መሳተፍ የለባቸውም ወይ? እየተሰራ ባለው የበጀት ቀመር አዳዲስ ክልሎች በቂ እውቅና አላገኙም ወይ? ከአጠቃላይ የአገሪቱ በጀት አንጻር የክልሎች ድርሻ ዳግም ቢታይ፣ በበጀት ቀመሩ መሰረት እስከ መቼን የሚገነባው በፍትሃዊነትም የምናገኘው የሚሉትም ተያያዥ ጥያቄዎችም ቀርበዋል። የበጀት አጠቃቀም ጉዳይን የተመለከቱ ጥያቄዎችም አባላቱ አንስተዋል። በሚኒስቴር መስሪያ ቤቶች የሚመደቡ በጀቶችን በአግባቡ ስራ ላይ ስለመዋላቸው በቂ ክትትል ቢደረግም፣ እንዲሁም በየዓመቱ በጀት የሚያዝ ስራ ከመሰራት እኩል የበጀት አፈጻጸም ተገቢነት ኦዲት ብካሄድ የሚሉ ጥያቄዎችም ተንጸባርቀዋል። አንዳንድ የምክር ቤቱ አባላትም በበኩላቸው ከበጀት ጉዳይ ጋር በማያያዝ መሰረተ ልማቶችን የተመለከቱ ጉዳዮችን ጠይቀዋል። የኤርፖርቶች ግንባታ ዘግይቷል፣ የመንገዶች ግንባታ ተጓቷል ያሉት የምክር ቤት አባላቱ የፌዴራሉ መንግስት ለሚያካሄዳቸው የመሰረተ ልማት ስራዎች ክልሎች ሰዎች ካሳ እንዲከፈላቸው መገደዳቸው በበጀትም ሆነ በመሰረተ ልማት ስርጭት ላይ ተጨማሪ ጫና እየፈጠረ ነው የሚሉ ጥያቄዎችም ለቋሚ ኮሚቴው ቀርበዋል። ለእነዚህ ጥያቄዎች ምላሽና ማብራሪያ ያቀረቡት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ጸሐፊ አቶ ኃይሉ ኢፋ አዲስ የበጀት ቀመር ለማዘጋጀት ወሳኝ ጉዳይ መረጃ መሆኑ ተናግረዋል። የፕላንና ልማት ሚኒስቴር እንዲሁም የኢትዮጵያ ስታቲክስ አገልግሎት ተለዋውጧል ከሚሉት የሀገሪቱ ሁኔታ ጋር አብሮ የሚሄድ መረጃ የሚያቀርቡ ከሆነ ምክር ቤቱ መረጃውን ተንተርሶ ቀመር ለማ ተዘጋጀ ዝግጁ መሆኑን ገልጸዋል። ቀመር ማለት መረጃ ነው። አሁን ያለው ቀመር በተዘጋጀበት ዓመት የነበረ መረጃ ነው። በመሰረተ ልማት ስርጭትና በሀብት አስተዳደር ላይ ክትትል የሚያደርገው እኛ ሳንሆን የሕዝብ ተወካዮች ምክር ቤት ነው ሲሉም አቶ ኃይሉ አብራርተዋል። የቋሚ ኮሚቴው ምክትል ሰብሳቢ አቶ አሻርሊ ሐሰን በበኩላቸው እየተሰራበት ያለውን የበጀት ቀመር በአዲሱ ለመተካት በአገር አቀፍ ደረጃ የሕዝብና ቤት ቆጠራ ማካሄድ እንደሚጠይቅም ገልጸዋል። ያም ቢሆንም አዳዲስ ክልሎች መፈጠራቸው አዲስ የአስተዳደር መስሪያ ቤቶችና መዋቅር መብዛት ማስከተሉን በመጥቀስ ይህ ደግሞ ተጨማሪ የበጀት ጫና መፍጠሩን አስረድተዋል። የበጀት ቀመሩ እስኪስተካከል እና ሁሉም ፍትሐዊ የሚለውን አዲስ አሰራር እስኪተገበር ድረስ የመንግስት ፖለቲካዊ ውሳኔዎችን የሚጠይቁ ጉዳዮች ስላሉ በዚህ አግባብ ቅሬታዎች እንደሚስተናገዱ አክለዋል። ኢትዮጵያ ዓለም አቀፉ ማህበረሰብ ስደተኞችን ለመርዳት ትብብሩን እንዲያጠናክር ጥሪ ያቀረበች። ኢትዮጵያ በጄኔቫ ስዊዘርላንድ እየተከናወነ ባለው ሰባ ስድስተኛው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የስራ አስፈጻሚ ስብስብ ላይ ዓለም አቀፉ ማህበረሰብ ስደተኞችን ለመርዳት ትብብሩን እንዲያጠናክር ጥሪ አቅርባለች። በስብሰባው ላይ ኢትዮጵያን በመወከል የስደተኞችና ከስደት ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጣይባ ሀሰን እየተሳተፉ ይገኛል። ዋና ዳይሬክተሯ በዚሁ ወቅት እንደገለጹት ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችን እያስተናገደች እንደምትገኝ ያስረዱ ሲሆን ይህን ተከትሎ እየገጠማት የሚገኘውን ፈተና ለኮሚቴው አስገንዝበዋል። ኢትዮጵያ በዓለም ላይ በርካታ ስደተኞችን ከሚያስተናግዱ ሀገራት መካከል አንዷ መሆኗን ያስታወሱት ዋና ዳይሬክተሯ በተለይም ያለፉት አስርት አመታት ለሀገሪቱ እጅግ ፈታኝ እንደነበሩ አብራርተዋል። አክለውም ከደቡብ ሱዳን የሚገቡ አዳዲስ ስደተኞች ዓለም አቀፍ ድጋፍ ሳያገኙ መምጣታቸው የዘንድሮውን አመት ለኢትዮጵያ ፈታኝ እንዳደረገው አመላክተዋል። የሰብአዊ እርዳታ ፍላጎቶች እየጨመሩ ቢመጡም ዓለም አቀፍ የገንዘብ ድጋፍ በከፍተኛ ደረጃ ዝቅ ማለቱን የጠቆሙት ወይዘሮ ጠይባ አያይዘውም ስደተኞችን ለመርዳት ከለጋሾች የሚገኘው ድጋፍ ስደተኞችን በበቂ ሁኔታ ለመርዳት ከሚያስፈልገው አንጻር አለመመጣጠ የተመዘገቡ ስኬቶችን አደጋ ላይ የጣለ ነው ሲሉ አስጠንቅቀዋል። የዓለም አቀፉ ማህበረሰብ ስደተኞችን ለመርዳት ትብብሩና ፍታዊ የሆነ የኃላፊነት ክፍፍል እንዲኖር ጥሪ አቅርበዋል። የባንክ አገልግሎቶቹን በማስተዋወቅ ፈር ቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ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 ተመልካቶቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የሶማሊያው ፕሬዚዳንት በቀይ ባህር ዳርቻ በሚገኙ ሀገራት መካከል ሰላማዊ ውይይት እንዲደረግ ጥሪ ያቀረቡ የሶማሊያው ፕሬዚዳንት ሀሰን ሼክ ሞሐመድ ቀይ ባህርን የሚያዋስኑ ሀገራት ውይይትና ትብብርን እንዲከተሉ አሳስበዋል። ፕሬዚዳንቱ የሀገሪቱን ሉዓላዊነት ማስጠበቅና ግጭትን የመከላከል አስፈላጊነትም አጽንኦት ሰጥተውበታል። ፕሬዚዳንቱ ከአልአረቢያ ጋር ባደረጉት ቆይታ ኢትዮጵያ የባህር በር የሌላት ሀገር ብትሆንም ቀይ ባህርን ለመጠቀም ሕጋዊ መንገዶች አሏት ሲሉ ገልጸዋል። አክለውም ይህም ዓለም አቀፍ ተቀባይነት ባላቸው መርሆዎች መሰረት መሆን አለበት ብለዋል። በኢትዮጵያና በጎረቤት ሀገራት መካከል ወታደራዊ ግጭት ሊፈጠር ይችላል የሚሉ አሉባልታዎች አሉ ያሉት ሀሰን ሼክ ሶማሊያ ማንኛውንም የጥቃት ድርጊትና የግዛት አንድነት መጣስን እንደማትደግፍ አስታውቀዋል። ፕሬዚዳንቱ ባህር ለቀጠናው ያለውን ስትራቴጂካዊ ፋይዳ አጽንኦት ሰጥተው ሁሉም ሀገራት አለመግባባቶችን በሰላም እንዲፈቱ ጥሪ አቅርበዋል። አያይዘውም ሶማሊያ ለቀጠናዊ መረጋጋት ያላትን ቁርጠኝነት አረጋግጠዋል። በተጨማሪም ታላቁ የኢትዮጵያ ህዳሴ ግድብ ለአፍሪካ ቀንድ የኢኮኖሚ እድገትና የኃይል ውህደት ቁልፍ ሚና ይጫወታል ሲሉ አውድሰዋል። በግድቡ የምርቀት ስነ ስርዓት ላይ መገኘታቸውን ተከትሎ ሶማሊያ ከግብጽ ጋር ስለሚኖራት ግንኙነት ሲገልጹም ሶማሊያ ከግብጽ ጋር ያላትን ስትራቴጂካዊ አጋርነትና ከኢትዮጵያ ጋር ያላትን ጠንካራ ግንኙነት ታከብራለች ሲሉ ተናግረዋል። በመጨረሻም። እስራኤል እና ሐማስ በጋዛ የሰላም እቅድ የመጀመሪያ ምዕራፍ ላይ መፈራረማቸውን ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል እና ሐማስ ለጋዛ የሰላም እቅድ የመጀመሪያ ምዕራፍ ላይ ሁለቱም በአዎንታ መፈራረማቸውን አስታውቀዋል። ይህ ማለት ሁሉም ታጋቾች በቅርቡ ይለቀቃሉ ያሉት ፕሬዝዳንቱ፣ እስራኤል ወታደሮቿን ወደ ዘላቂ ሰላም ለማሰማራት እርምጃዎች ትገባለች ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ይህ ስምምነት በግብጽ ለሶስት ቀናት ከተካሄደ ቀጥተኛ ያልሆነ ውይይት በ በኋላ እየተደረገ ነው ተብሏል። እንዲሁም ስምምነቱ በግብጽ በኳታር በቱርክና በአሜሪካ ባለስልጣናት ሸምጋይነት ለሁለት አመታት የዘለቀውን ግጭት የማስቆም አላማ አንዱ አካል መሆኑ ተገልጿል። እስራኤልና ሐማስም በበኩላቸው ስምምነት ላይ መድረሳቸውን አረጋግጧል ሲሉ ትራምፕ አክለዋል። ነገር ግን የትራምፕ ልኡክ ጽሁፍ በድርድር ላይ በሚታወቁ ሌሎች ነጥቦች ላይ በግልጽ ያለው ነገር የለም። በተለይም የሀማስ ትጥቅ መፍታትና የወደፊት የጋዛ አስተዳደር ላይ ስምምነቱ ያለው አንዳችም ነገር የለም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱን ተከትሎ በኤክስ ገጻቸው ላይ ባሰፈሩ ጽሁፍ ቀኑን ታላቅ ቀን ሲሉ አወድሰዋል። የእስራኤል ፕሬዚዳንት አይዛክ ሄርዞግ በዚህ ጊዜ የእስራኤል ልብ ከታጋቾቹና ከቤተሰቦቻቸው ጋር በአንድነት ይመታል ብሏል ተገልጿል። እስራኤል በአሁኑ ጊዜ 48 አጋቾች በምርኮ ውስጥ የሚገኙ ሲሆን ከነዚህ ውስጥ እስከ 20 ያህሉ በህይወት እንዳሉና 28ቱ ደግሞ መሞታቸው ገልጸዋል። ገበናችንን ድብቅ ሽሽግ አድርጋ ልጆቻችንን አቅፋና ደግፋ ለ25 ዓመታት ህፃናትና ሴቶችን እየረዳሽ ትገኛለች። እንደ ስሟ የክብር ንብረት ማስቀመጫ ሙዳይ ነች። ሙዳይ የበጎ አድራጎት ማህበር በአዲስ አበባና በድሬዳዋ ከተማ ለ25 ዓመታት ደግነትና ርኅራሄን እየለገሰች ነው። እኛም በቀን 20 ብር ብቻ በመለገስ አንድ ልጅን እንታደግ። 9923 የቴሌ ብርና የሁሉም ባንክ አካውንታችን። በምግብ ግብዓት በአልባሳትና በትምህርት ቁሳቁሶች ድጋፍ ቢያደርጉልን በሕፃናቱ ስም እናመሰግናለን ዘጠና ዘጠኝ ሀያ ሶስት ሙዳይ በጎ አድራጎት ማህበር ሙዳይ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

አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን መከማንዲስ አማራጭ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና